ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ስድስት ሦስት ሁለት አንድ ላይ በጣም ከተጻፉት መልእክቶች መሀል ኡስታዝ አቡበከር የጤንነት ሁኔታ እንዴት ነው ብለው ያለን ወዳጅነት ስለሚያውቁ ብዙዎች እንግዲህ ጽፈዋል፣ ጠይቀዋል። ደወል አድርግ ያለው እንደው ምነካብን በለው ኡስታዝ፣ እንዴት ነህ? ሰላም ነህ? እንዴት ነህ? በጣም ዳህነኛሁን በጣም ለውጣለኛ ኡስታዝ ምን አጋጥሞ ነው? ምክንያቱም በጣም ብዙዎች በጣም ተጨነቁና እኛም ጋር እየደወሉ እየጻፉ ነው። አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል ብዬ አስባለሁ። ምን ተፈጥሮ ነው እንዴት ነው አሁንስ ያለ የጤነት ሁኔታ ንገረን እስኪ። ያው በአጋጣሚ ዛሬ ሳምንት ትንሽ ኮላ ሊጠጠር ገጠመኝና ኩላሊት ጠጠር ኦፕሬሽን አድርጌ ነበር በሌዘር በጨረር ያው በማግስቱ ወጥቼ ነበር ኢንፌክሽን ሆነብኝና ሰኞ ቀን ወደ ሆስፒታል ተመለስኩ ያው ኢንፌክሽኑ ትንሽ ጠንከር ያለ ነበር እኔ ደግሞ የአንቲባዮቲክ አለርጂ ነኝ አንቲባዮቲክ ስወስድ ደግሞ የበለጠ ጉዳቱ ይጨምራልና ያን ትሪት ለማድረግ ትንሽ ሃኪሞቹም እንትን ሆኑ እና የቻሉትን ጥረት አደረጉ አልሐምድሌላ ዛሬ ግን ከሰሞኑ ከነበርኩበት የተሻለ ነገር የተሻለ ሕክምና አግኝቼ በጥሩ ጤንነት ላይ ነው የምገኘው። ያው እንዳልከው ሰው በጣም ተጨንቋል። እኔም ያ እንደ መረጃው እዚህም ሆስፒታል ላይ ያለው በጣም ከፍተኛ ቁጥር ያለ ሰው መምጣት፣ የሰው መጨናነቅ ስላየሁ ነው ትናንት ፔጅ መልእክት እንዲተላለፍ ያደረግኩት። አሁን ባለው ሁኔታ እንግዲህ በጤንነቴ በተሻለ ደረጃ እና በጥሩ ሁኔታ ላይ ነኝ ያለሁት በተለይ ዛሬ በጣም በጣም ጥሩ ለውጥ አለኝ። ነበርኩበት ካሳለፍኩት ሳምንት ውስጥ ዛሬ በጣም የተሻለው የጤንነት ሁኔታ ላይ ነው የምገኘው። በመሀል ያው ኢንፌክሽን ስለነበር ሐኪሞቹም ደግሞ ኢንፌክሽኑ እንዳይባባስ ማለት ከመጣሁበት ሆስፒታል ከገባሁበት የኢንፌክሽኑ ቁጥር በተደጋጋሚ ጨምሮ ስለነበረ ያለ ማስተካከል በጣም የተለያየ ነገር እየሞከሩ አንቲባዮቲኮን በልዩ ሁኔታ ነው ለመስጠት ጉዳቱንም ለመቀነስ እና ሽን ለመጠበቅ ከሰው ንክኪም ከሰው ትንፋሽ መራቅ ስለነበረብኝ ነው። አልሐምዱላህ አላህ እንግዲህ የተሻለውን መርጦ ዛሬ በጥሩ ጤንነት እና በመልካም ሁኔታ ላይ ይገኛለሁ። የተጨነቁትንም ወዳጆች፣ ስለኔ ያሳሰባቸው ኢትዮጵያውያን ሁሉንም ወንድ ወንድም እህቶችን እንግዲህ አመሰግናለሁ። በደረጋችሁ ጸሎታችሁ ደርሶኛል፣ መልካም ደዋችሁ ለእኔ ደርሷል። አላህ ደግሞ እዝነቱ ጥልቅ የሆነ ጌታ ነው። እንግዲህ አትንካና አይባልም። የመጣውን ነገር ለመማሪያ፣ የመጣውን ነገር እንግዲህ ለብዙ ነገር መካሻ አላህ እንዲያደርግልን ነው የምንጠይቀው እንጂ። በጣም ደህና ሴፍሻ። በጣም ለውጥ አለኝ በጣም በጥሩ ሁኔታ። የዛሬ በተለይ ድምፅን ስለሰማን በጣም ደስ ብሎናል። እኛም አላህ ጨርሶ የማርህ ዶክተሮቹ ግን ኡስታዝ የሰጡህ አጠቃላይ ስለ ጤንነት ያሉ ነገር በጣም ጥሩ ነው። አልሞስት አሁን ትናንት በነበረው የምርመራ ውጤት እንትኑ የኢንፌክሽኑ መጠን ከነበረበት ቀንሷል፣ ጥሩ ሁኔታ ላይ ነው ያለው ብለዋል። ዛሬ ደግሞ አሁን አሁን ከዚህ ሰዓት በኋላ ምርመራ አለ ያለበትን ስታተስ ለማወቅ ከዚያ በኋላ ይወስናሉ። እንግዲህ ኦልሞስት አሁን የወሰድኩ ስለሆነ መድኃኒቶቹን እንጂ በጥሩ ሁኔታ ላይ የሚያወቅ ክሊኒካል ያለሁበት ሁኔታ የሰውነት የሁኔታ ውስጤ ጋር ያለው ነገር በጣም የተሻለ ነው። በጣም ኢትዮጵያዊ ሆስፒታል በተለየ መልኩ በሚገርም ሁኔታ ዶክተሮቹም ከመጀመሪያው ሰርጀሪ ጀምሮ እስካሁን ድረስ በጣም በብዙ ርብርብ በጋራ በቲም ሆነው በልዩ ሁኔታ ተከታትለውኛል። ያው ቱ የአለርጂውን ጉዳይ በጣም ክሪቲካል ስላልበርና እሱን አቮይድ ለማድረግና ጉዳት ለመቀነስ በጥሩ ሁኔታ ነው ሕክምና ያገኘሁት በጥሩ ደረጃም ላይ ነው ያለሁት። አልሐምድሌላ በጣም ደህና ነኝ፣ በጣም ጥሩ ነኝ ያለሁት አሁን። እነሱም ያሉት ያን ነው። ዛሬ እንግዲህ ደግሞ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። ከነገ በኋላ ያሉት ቀናቶች የበለጡ የተሻሉ እንደሚሆኑ አምናለሁ። በአላ ፍቃድ ምናልባት ብንዴ አይነት አጋጣሚ ሰዎች ፍቅራቸውን ለማሳየት ለመጠየቅም ይመጣሉ። ገና ደግሞ አሁን ባለበት ሁኔታ የማይታሰብ ነውና ምናልባት በቀጣይ ቀናት ወደ ቤት የምትገባ ከሆነ እዛው ቢሆን የተሻለ ነው የሚል ምክር አላቸው ወዳጆች። በሱ ጉዳይ ላይ የምትለው ነገር ካለ? አዎ ኦልሞስት እዚህም አሁን ባለ ሁኔታ ከሰው ርቄ ነው የሚመጡትን ሰዎች በዚህ መልኩ ተገድቧል። የመጣም ሰው በመስክና በርቀት ካልሆነ በስተቀር ሰው ጋር ንክኪም ቅርበትም የለኝም። በቀዳይ ቀናቶች እንዳልከው መውጣቱም ካለ ያንን ነገር ሙሉ ለሙሉ እንዲስተካከልና መፍትሄ እንዲያገኝ ያንኑ መከተል ስለሚፈልግ ሰዎች ከፍቅርም በላይ የሆነ መልዕክት ገልጸውልኛል፣ ድዋቸው ደርሶኛል። ባሉበት ነው የሚያደርጉት ድዋ የበለጠም ሆኖ ውጤት ስላለው ለውዴታቸው ዋላ እንግዲህ ውዴታቸው እና የበለጠውን ውዴታ እንዲሰጥልኝ ለክብራቸውን፣ በተመሳሳይ መልካም ድዋቸውን ጊዜ እንዲያስታውሱኝ፣ እንሻላህ ጥሩና የተሻለ ነገር እንደሚኖርም አምናለሁ። እንሻላህ እንግዲህ አላህ ጨርሶ የማርህና ቤት መተን ደግሞ እንጠይቀሃለን። እናመሰግናለን ረጅም ዕድሜ ከጤንነት ጋር እንመኝላለን። ኡስታዝ አቡበከር እንኳን ደህና ሆኑ። በጣም እንግዲህ ኡስታዝ አቡበከር በብዙዎች ጥያቄ ነው እረ እንደ የጤንነት ሁኔታ አላችሁ ያው ድምፁን አሰምተናቸዋል። በጣም ብዙ ሰው ነው ተጨንቆ ሲጠይቅ የነበረው። እንግዲህ ጨርሶ ጨርሶ ደግሞ እንዲምረው መልካም የሃይማኖት አባት ከሚባሉት መሀል አሁን ኡስታዝ አቡበከር በጣም ደግሞ የተቀራረብነው አንድ ሁለት ቃለመጠይቆችን ሰይፉ ቤቤስ ላይ ለማድረግ አግኝቸዋል ከአሁን በፊት፣ ከዛ ደግሞ በመቀዶኒያ ገቢ ማሰባሰቢያ በመቀዶኒያ ዝግጅት ላይ ሌሊት ኃይል፣ ቀን ኃይል፣ ጠዋት ኃይል በማንኛውም ሰዓት በተፈለገበት። ምክንያቱም አብረን ነበር የጎበኘ ነው። መቅዶኒያ በመቅዶኒያ ከ2500 በላይ እስልምና እምነት ተከታዮች አሉ። የሚታገዙና ከእነሱ ጋ አብሮ ሰግዶ እንደውም መስጊድ ስለማሰራት ሁሉ አውርተን ነበር በጊዜው ማለት ነው። እና በጣም የሚገርም ሁኔታ ያኔም አብረን ስንጎበኝ አይቻለው፣ የሕዝቡን ፍቅር ከሁሉም እምነት ላይ ያሉ ሰዎች በጋራ ተስማምተው የሚወዱት አይነት ሰው በሚገባ። ለዚህ ነው አሁን ድንጋጤው የሁሉም በጣም ብዙ ሰው ደንግጦ ማህበራዊ ትስስር ገጾች ላይም ጨርሶ ይማረልን ሲሉ ነበር። በዚሁ አጋጣሚ ደግሞ በጣም እንግዲህ ከፈጣሪ በታች ጥሩ የህክምና እርዳታ ማግኘት የሚችሉ ባለሙያዎች ስላሉንም አደለ እነሱንም ማመስገን ይገባል።